ሰላም ሰላም ውድ የሰኔ ሚካኤል ያለቱ ቤተሰቦች እንዴት አላችሁ? እግዚአብሔር ይመስገን እኔ ሰላም ነኝ። ለዛሬ ወደ አዘጋጀሁላችሁ ፕሮግራም እንሄዳለን። ወደ ፕሮግራም ውድ ተከታታዮቻችን በቀደሙት ፕሮግራሞቻችን ስለ መላእክትና ስለ ኮከቡት አፈጣጠር እየተመለከትን ነበረ እየተመለከትን ነበረ። በዛሬው ላይ ደግሞ ከዛ ይከተለው እንመለከታለን። በዚሁ በመናፈስት መላእክት ሁከት ዘመን ሳጥናይል ከትዕቢት የተነሳ ሐሰትን ፈጥሯልና ወልዶ በተናገረው በስህተት ቃል የተጠራጠሩትና የአላመኑት ከመላእክት ሩብ የሚያክለው አርማኖስ ከተባለ ከሮሽኤል ጋር በሰባቱ ሰማያት ክልል ውስጥ ባሉት ርዮት ዓለማት የተፈጠሩትን ፍጥረት ሁሉ እንዲፈትኑት የእግዚአብሔር መንፈስ ዘራቸው። ለምሳሌ በሰው ልጆች ልብ ላይ ሆነው እንዲጠራጠር፣ እግዚአብሔርን እንዳያምን፣ እነርሱን እንዲመስልና ከተሰጠው ክብር እንዲርቅ ያደርጉታል። እንዲሁ እግዚአብሔር የማያምንና የማያመልከውን ሁሉ እንዲያሰቃዩት እንዲገዙት ሲል መታታዊ ስልጣን ሰጣቸው በዓለሞች ላይም ላካቸው መላእክትም በእግዚአብሔር እስትንፋስ ተፈጥረው እያንዳንዱ ነገድ የሥራ ክፍሉና መደቡ ከመታወቁና ከመሰማረቱ በፊት በመላእክት ፍጥረት ቀን እንዲሆን ከመላእክት አለቆች መካከል አንዱ መልአክ ገብርኤል የሰማያትን መምጠቅና መራቀቅ መራቅ የክልላቸውን ስፋት ተመልክቶ ዓለማትንም አይቶ የብርሃን ኃይል የተጎናጸፉትን ሦስት ፀሐዮችንና የፀሐይ ብርሃን የተላበሱትን አራት ጨረቃዎችን መርምሮ የፍጥረት ሁሉ በእግሮች መነሻዎች የሆኑትን ኮሬብንና ዱላሌብን፣ አጊብን፣ አዚብን ጎብኝቶ በአንድ ዓመት ሊቆጠሩ የማይቻሉትን ኖችን የብዙሃን ብዙሃኖችን ከዋክብትን ሁሉ አስተውሎና ተመራምሮ እንዲህ አለን። እኛ ሁላችን በየነገዳችን ተሰብስበን ልንሰበስባቸውና ልንዘረጋቸው የማንችል ሰማዮች አሉ። በውስጣቸው ያለውን ድካቸውን፣ መሃላቸውን ልንመረመር የማንችል ዓለሞች አሉ። ልንቆጥራቸውና ልናሰማራቸው የማንችል የኳክብት ብዛት አሉ። ልዩ ልዩ የሆነ የብርሃናት ምንጮች እና ወንዞች፣ የብርሃን መፍለቂያ ዓለሞች አሉ። እነዚህ ሁሉ የፈጠረ እኛንም ፈጥረዋል። እንዲሁ ለከንቱ አልፈጠረንም፣ ለከንቱ ነገር አላመጣንም። ስለዚህ እርሱ የፈጠረንን ፈጣሪ እስከምናየው ድረስ በያለንበት እንጽና፣ አንጠራጠር። ሁላችን ፍጡሮች እንጂ አንዱ አንዱ ሊፈጥር አይችልም። ያልሆነን ነገር ያላደረገነውና ያላወቅነውን በተሰጠን አይምሮ ውስጥ ፈጥነው ፈጽመን እናስገባ። በእውነት ተፈጥረናልና፣ በእውነት ብቻ ነናል። ለእውነት ቃል እውነትን እናብስር። አላቸው። የመላእክቱ አለቆች ገብርኤል በተናገረው ቃል ተጽናኑ፣ ተስፋም አደረጉ። የብዙሃን ብዙሃን መላእክቶች በአንድ ቃል ሳጥናኤል አንተ የሰጠህ ክህን ክብር ከደ እልቅናንም ሽረ በፈንታው ውርደትን ወደም አሰትንም አፈቅርክ ትዕቢትንም ተጎናጸፍክ ጥፋትን ለብሳልና ከመጀመሪያው ቀን ጀምሮ አንተ ዲያብሎስ እንጂ ሳጥናኤል ተብለ መጀመሪያ በተሰጠ ስም አንጠራም አንጠራም። አንቻ አንዲና ታላም መዋረድ መዋረድ አንጠራህም ዲያብሎስ መዋረድ ሎስ አለቃ ማለት ሲሆን ሳጥና መሳሳት፣ ሰይጣን ስህተት፣ ጋኔን ከፉ ጨካኝ ማለት ነው። በሱባ ቋንቋ በክብር ያለው የክብር ጌታ በክብር የሚኖር አንዱ እግዚአብሔር የብዙሀናት ብዙሃን እልፍተ እልፍታት መላእክትን ከፈጠረና እርስ በርሳቸው እያበላለጠና እያሳነሰ ካስተያያቸው በኋላ ወርቅ በእሳት እንዲፈትነው እንዲሁ በሰጣቸው ነፃ አእምሮ ፈተናቸው። እውነተኛ በሆኑት በእውነት ሲጠኑ ሩቦች የሚሆኑ ሳጥናኤል ባቀረበላቸው አሰብ ወደቁ። በዚህ ጊዜ እግዚአብሔር በእውነት የጸኑትን ሩቡን ከፊቱ የሚቆሙ ሩቡን ደግሞ ለምረትና ለምሰላም የሚላኩ ሩቡን ደግሞ በሳትናኤል ቃል ተጠራጥረው ግራ ስለተጋባቸው ዓለም ሰራዊት እንዲፈትኑና ሲመደቡ ሩቡ ያክል ደግሞ በአሰት ቃል ስላመኑና ሳትናኤልን ስለተከላከሉ ወደ እንጦሮጦስ ወደ በርባሮስ ወደ ተባሉ ወደ ሆነው ጨለማ ዓለም ወረዱ። የርኩሰትን ሥራ እራሳቸው መርጠዋልና መላእክትና መናፍስት የሆኑት በየነገዳቸው በየአለቆቻቸው ስር ሆነው በመናፈስ ሰራዊት በነፋስ በእሳት በውሃ በአፈር ሁሉ እየተገኙ የተባሉትን ይፈጽማሉ ከእግዚአብሔር ፈቃድና ትእዛዝ ባገኙ ሥልጣን ብቻ ይሰራሉ እንጂ ከእግዚአብሔር ፈቃድና ትእዛዝ ወጥተው እንደ አዳም ነገድ ፍላጎትና ምኞት ፈጽመው አያደርጉም የተባሉትን ሥራ መተው መተው የተመደቡትን ስፍራ መልቀቅ በአጠቃላይ መርካም መታቀጥ አያደርግም መፈጸምም እንጂ በመላእክት ዘንድ እንደዚህ ያለ የለም። ነገር ግን በእግዚአብሔር እስትንፋስ መንፈስ ተሰማርተው ይኖራሉ። እግዚአብሔር የፈጠረው ፍጥረት ሁሉ እየተገኘ የታዘዙትን ያደርጋሉ። ሲያገለግሉም በቅጽበትና በፍጥነት ተገኝተው ይፈጽማሉ። የሰኒ ዘሚካኤል ቤተሰቦች፣ በሌላ ፕሮግራም እስከምንገናኝ ድረስ ሰላም ቆዩልኝ።